ወድ ቤተሰቦቻችን አንድ መልእክት እናጋራችሁ። ቴምር ፕሮፐርቲስ ታላቅ የፋሲካ ስጦታ አለኝ ብሏቸዋል። ከዚህ ቀደም በማልሳር ቤት በ40% ታላቅናሽ ብዙዋኑን የቤት ባለቤት በማድረግ የሚታወቁት ቴምር ፕሮፐርቲስ በድጋሚ በካሬ 64000 ብር ብቻ ባለ ሁለት መኝታ ቤት አጠቃላይ ክፍያ በ5.7 ሚሊዮን ብር፣ እንዲሁም ባለ 3 መኝታን ጨምሮ በማልሳር ቤት አዘጋጅቶላቸዋል። በተጨማሪ መሃል ፒያሳ ሚኒሊ ካደባባይ ፍለፊት በመንግስት ከሚገነባው ግዙፍ ያቶቢስ እና የታክሲ ተርሚናል አጠገብ በወረስ ከ200000 ብር የኪራይ ገቢ የሚኖራቸው ሱቆች ከ900000 ብር ቀድመ ክፍያ እየሸጠ ይገኛል። ያስተውሉ፣ ቅናሽ በመሆኑ ይፍጠ። እነኚህ ጥናቶች የተደረጉት በተለይ ዲዛይን ስራ የከተማችን ባለሙያዎች፣ ከዩኒቨርሲቲ እስከ ግል የኮንሰልተንሲ ኤጀንሲ ያላቸው ባለሙያዎች በበጎ ፍቃድ ነው አገልግሎት የሰጡት። የጋራ ስራ ነው፣ የጋራ ውጤት ነው። ተባብረን ነው ከተማችንን እየሰራን ያለ ነው። በአንድ በኩል እንደዚህ ተባብረ መስራታችን ከባለቤትነትም ወጪያችንን የሚያቃለል ነው የሚሆነው። በሌላ በኩል ደግሞ ታቅዶ በደንብ ዲዛይን ተደርጎ የማያዳግም ስራ መሰራት ይችል ዘንድ ሌሎችንም አካባቢዎች በተመሳሳይ በጥናት ቅደም ተከተል አሲዘን የምንሄድበት መሆኑን በዚህ አጋጣሚ በተጠየቀው ልክ ለማንሳት ነው። ሁለተኛው ከኑሮ ውድነት አንጻር የተነሳው ነው። እንግዲህ አዲስ አበባ ላይ የኑሮ ውድነትን ሁኔታ ተረድተን የህዝባችንን የኑሮ ጫና ገብቶን፣ የገበያ መዛባት፣ የገበያ ላይ ዋጋ መቀያየር፣ አጠቃላይ ዓለም አቀፋዊ ሁኔታ፣ ሀገር አቀፋዊ ሁኔታ፣ የከተማችን ሁኔታን ከግንዛቤ ያስገብተን በርካታ ምላሾችን ለመስጠት ጥረት አድርገናል። የምክር ቤት አባላትም ህዝባችንም እውቅና የሰጠበት ነው። የመጀመሪያው ከዘላቂነት አንጻር ምርትን መጨመር ስለሆነ አቅርቦትን መጨመር ስለሆነ ትልቅ ትኩረት የሰጠ ነው። አቅርቦትን ለመጨመር የሚያስችለን ስትራቴጂ ነድፈን ነው የተገበር ነው። በከተማችን አራት በሮች ላይ ትልልቅ የገበያ ማዕከላት ተገንብተው ምርት እንደ ልብ የሚገባበት ከተማ አዲስ አበባ ነው። ከየትኛውም የኢትዮጵያ አካባቢ ያለምንም ኬላ ያለምንም መንገድ ላይ የተለየ ክፍያዎች አዲስ አበባ ላይ ምርት እንዲመጡ የሚያስችሉ ስራዎችን ሰርተናል። በዚህ አጋጣሚ በተለይ ግብርና ምርቶች ላይ የደላላዎች ሰንሰለት ተበጣጥሷል። አንዳንድ ማሳያዎችን ባነሳ ደስ ይለኛል። ከአንዳንድ ከአዲስ አበባ ውጭ ከሆኑ አካባቢዎች መጥተው ከአዲስ አበባ ሽንኩርት ገዝተው ሲሄዱ፣ ቲማቲም ገዝተው ሲሄዱ፣ ሌሎች አትክልትና ፍራፍሬዎችን ገዝተው ሲሄዱ አይተናል። ለምን ብለንም ጭምር ጠይቀናል። አንዱ ዋጋ ነው፣ ሁለተኛው ጥራት ነው የነገሩ። ይህንም በዶክመንት ይዘነዋል። ስራውን ማጠናከር ስለሚገባን መስፋትም ስላለበት እነኚህ የገበያ ማዕከላቶች ያመጡትን ለውጥ መነሻ አድርገን መጨመር እንዳለብን አቅደን ሰራን። አሁን በዚሁ በጀት አመት የላፍቶ እና የለሚኩራ ቁጥር ሁለት ገበያ ማዕከል ተጠናቆ ወደ ስራ የሚገባን የሚሆነው። ከዚህ በተጨማሪ እሑድ ገበያ ነው እሑድ ገበያ በተለየ ሁኔታ ገቢ ለመሰብሰብ የማንሄድበት ህዝባችንን የምንጠው የምንደጉምበት ስትራቴጂ ነው። ድሃው እንደ ልብ ወጥቶ ንጹህ ትኩስ የሆነ ምርት ማግኘት የሚችልበት የግብይት ጊዜውን ራሱ አቅዶ ከእሁድ ከቅዳሜ ጋር አያይዞ እየተዘጋጀ ወጣ ብሎ በአካባቢው ላይ ትራንስፖርት ሳያወጣ መገብየት እንዲችል ወጪው እንዲቀንስለት የማድረግ ስራ በየበሩ እንዲከፈት የፈቀድ ነው ትራንስፖርት ያወጣ ተጨማሪ ወጪ ሳይመጣበት መገብየት እንዲችል ነው። ይህንም በማድረግ ሂደት ከሁለት መቶ በላይ የገበያ ማዕከላቶች ወይም ደግሞ የእሁድ ገበያዎች እና የቅዳሜ ገበያዎች ተከፍተዋል። አብዛኛው ጥሩ ነው። የምክር ቤት አባላት ደግሞ ያነሳችሁት ከህዝብ አፍ የሰማችሁትን ስለሆነ በየዕለቱ ህዝቡ የሚጠቀምበትን የሚደርስበትን አይናችንም ጆሮችንም ህዝባችን ነው እንዳልነው አይ ይሄ ያልተደረገም የምንለው ጉዳይ አይደለም። እንፈትሻለን፣ ፈትሸን እናስተካክላለን። በዋናነት ገቢ የማንሰበስብበት በጣም ነፃ ሆኖ በዛች በሁለት ቀን እንዲነገድ የምናደርግበት ዋናው ነገር ነዋሪውን መደጎም ስለሆነ አላማውን የሳተ አካባቢ ካለ ፈትሸን ውስጥ እና ፊት ለፊት የሚባል ነገር የለም። ውስጥም አመራር አለን። የንግድ ቁጥጥርን የሚሰሩ ሰራተኞች አሉን። ጽህፈት ቤቶች አሉን። በዚያው ልክ ደግሞ ሌሎችም የደንብም የሰላምና ጸጥታ ሰራተኞቻችንም ከዚህ አንጻር ኃላፊነት አለን፣ ግብረ ኃይል አለን። ከኃላፊነታችንን ለመወጣት ጥረት የምናደረግና ለውጡን የምንመዝን ነው የሚሆነው። ሁለተኛው ስራ ከምርት መጨመር ጋር እየተሰራ ያለው ትልልቅ የገበያ ማዕከላት ብቻ ሳይሆን ማምረት ከተማ ሸማች ብቻ ሳትሆን አምራች እንድትሆን ማስቻለ ከተማ አምራች እንዳልሆነች ከተማዎች ማምረት እንደማይችሉ ሸማቾች እንደሆኑ የነበረው ያረጃው አስተሳሰብን ተሻግረን ነው እየሰራ ነው ያለነው። ማምረት እንችላለን፣ በጠባብ ቦታ ላይ ማምረት እንችላለን። ያሉንም ቦታዎች በዘመናዊ የማምረቻ ዘዴዎች አግዘን፣ በቴክኖሎጂ አግዘን ምርትን መጨመር እንችላለን። ከሚታረሱ የገጠር አካባቢዎች ብቻ ምንጠብቅ መሆን የለብንም የሚለውም ውጤት አምጥቷል አዲስ አበባ ላይ የአቃቂ የግብርና ምርቶች ማምረቻ እና የአርሶአደር ልቀት ማዕከል ይሄንን ነው የሚያሳየው። ፋሲካ ላይ ያላያችሁም በድንገት እንቁላልን ሀያ ብር ሲያስገቡ በአስር ብር ያለውን እንቁላል እንዳለ በየቦታው አወጣ ተገደው ከአስራ አምስት ብር በታች እንዳወረዱት በደንብ መረጃዎች አሉ። ምርቱ እስከሚገባ ድረስ የተወሰኑት ተጎድተው ሊሆን ይችላል። በተለይ ደሃው ማህበረሰብ መክፈል የማይችለው በልዩ ሁኔታ ተለይቶ ከነኚህ በአስር ብር ከምንሸጥባቸው ሱቆች ብቻ መግዛት እንዲችል የማድረግ ትልቅ ርብርብ ነው የተደረገው። በተመሳሳይ በዶሮም እንደዛው አይነት ለውጥ አለ። በቂ አይደለም። በርካታ ወጣቶች ተደራጅተው በዶሮ እና በከተማ ግብርና እየተሰማሩ እየሰሩ ነው። እናቶች ጭምር እየሰሩ ነው። ሌላው ቢቀር ላለመግዛት ከውጪ የራሳቸውን ፍጆታ እቤታቸው መቻል እንዲችሉ በአምስት ዶሮ በአስር ዶሮ በሶስት በአራት ዶሮ የቤተሰብ ፍላጎታቸውን መሸፈን እንዲችሉ ዘመናዊ የሆነች ኬጂ በቲቪቲዎቻችን በቴክኒክና ሙያ ኮሌጆቻችን እያስመረትን እንዲያገኙ የማድረግ ስራ ተሰርተዋል። ከመኖ ማቀነባበሪያ ጋር የተነሳው ትክክል ነው፣ ግን የለም የተባለው ደግሞ ስተት ነው። አለ፣ በቂ አይደለም በዚህ የግብርና ስራን በከተማ እናስፋፋ ብለን በጀመርን ማግስት አንድ የዶሮ መኖ ማቀነባበሪያ ከግለሰብ ጋራ በፓብሊክ ፕራይቬት ፓርትነርሺፕ ከፍተናል። የሚቀርብበት ሰንሰለት ችግር እንዳለበት አይተን በቅርብ አንዱ አርሶ አደር ኮሚሽን ላይ የፈታነው ችግር እሱ ነው። ነገር ግን አሁንም እሱም በቂ አይደለም። አሁን በየቦታው ዶሮን ማርባት የተጀመረ ስለሆነ ፍላጎቱ ከፍ ያለ ነው። ፍላጎቱ ከአንድ ፋብሪካ በላይ ስለሆነ ጥቆማውን ወስደን የበለጠ ለመስራት ጥረት እናደርጋለን፣ ይሰራልም። በሌላ በኩል የቁጥጥር ስራ ነው። ምርትን በማቅረብ በርካታ ህገወጥ ንግዶች፣ አላግባብ ዋጋ መጨመር እንዲስተካከል የማድረግ ስራ ዋናው ስትራቴጂያችን ነው። ሁለተኛው ቁጥጥር ነው። ግብረ ኃይል አለ። ቅድም ሲነገር እንደነበረው በምክትል ከንቲባው የሚመራ ግብረ ኃይል ቁጥጥር ይደረጋል። ህጉን ጠብቀን በምናደርገው ቁጥጥር እርምጃዎች እየወሰድን ለውጦችን ማየት ጀምረናል። ቁጥጥር ብቻ አይደለም፣ ነጋዴዎችን እናወያያለን። የሚሸጡት ለነዋሪዎቻቸው ነው። ነዋሪዎች ዜጎች እዚህ ከተማ ስላሉ እና ስለሚሸምቷቸው ነው ገቢ የሚያገኙት። ስለዚህ መተሳሰብ ይገባል በሚለውም ጭምር የሚለወጡ እንዳሉ አይተናል። መተሳሰብ ይገባል በአንድ ጊዜ በርካታ ያልተገባ ትርፍ ማጋበስ ሳይሆን ከሰው ከምትኖሩት ማህበረሰብ ጋራ ከምትኖሩት ከናንተ አካባቢ ጋራ ከምትኖሩበት አካባቢ ጋራ ጭምር መልካም ስምን ማትረፍ አንዱ ትልቁ ትርፋችሁ ይሁን የሚለውን የተቀበሉን ነጋዴዎች አሉ። ይህንንም እያሰረጽን መሄድ ላይ የምንሰራ ነው። የሚሆነው ሶስተኛው ድጎማ ነው። ድሆችን እንደጉማለን። ዝቅተኛ ገቢ ያላቸውን የኑሮ ጫናው በጣም መቋቋም የሚያቅታቸውን ምንም ገቢ የሌላቸውን ማህበረሰብ እንደጉማለን። አዲስ አበባ በዚህ የለውጥ ዘመን ለዜጎች ትኩረት በመስጠትና የሚገባቸውን ዜጎች በፍትሃዊነት ተጠቃሚ እንዲሆኑ ማድረግ ላይ በምሳሌነት የምትጠቀስ ከተማ ሆናለች። የመጀመሪያው ዜጎችን የምንደጉመው አንድም የወደፊት ኢንቨስትመንት ነው ብለን፣ ሁለተኛ የዛሬ ኑሮ ጫና ማቃለያ ነው ብለን በቢሊዮኖች ገንዘብ ወስነን በምገባ ፕሮግራማችን ነው። ወደ ሚሊዮን ወደ አንድ ሚሊዮን የሚጠጉ የአዲስ አበባ ተማሪዎች በቀን ሁለቴ ይመገባሉ ትኩስ ምግብ። ይህ በተማሪዎቹ ላይ የሚፈጥረው የእኩልነት ስሜት፣ ሌሎች በጣም ዘላቂ ኢንቨስትመንትነቱ እንደተጠበቀ ሆኖ በርካታ የአዲስ አበባ እናቶች ደግሞ ጫናቸው ተቃሏል። ስለ ልጆቻቸው ምግብ፣ ስለ ልጆቻቸው ዩኒፎርም፣ ስለ ልጆቻቸው መማሪያ ቁሳቁስ አያስቡም፣ አይጨነቁም። መንግስት ያንን ጫና ወስዶላቸዋል በቀን ወደ 35 ሺህ የሚሆኑ አረጋውያን ለተለያዩ ማህበራዊ ችግር የተጋለጡ ዜጎች በቀን አንድ ጊዜ ንጹህ ትኩስ ምግብ እጃቸውን ታጥበው በአካባቢያቸው ላይ ይበላሉ ሃያ ስድስት የምገባ ማዕከላትን ገንብተን ወደ ተግባር አስገብተናል በተለይ አሁን ልማት ተነሺዎች አካባቢ ደግሞ ጨምረን ከሃያ ሁለቱ ወደ 26 ያደረስ ነው እነሱ አካባቢ ተጨማሪ ገንብተን ነው ይህንን ማድረግ ለዜጎች ቅድሚያ የመስጠት ጉዳይ በፍትሃዊነት ደግሞ ተደራሽ እንዲሆን ማድረግ ነው አገልግሎታችን። ምክንያቱም አንዳንዶቹ በጣም አረጋውያን ናቸው፣ ጠያቂ የላቸውም፣ ደጋፊ የላቸውም፣ ጡረታ የላቸውም፣ ይገባቸዋል። አንዳንዶቹ ደግሞ ለተለያዩ ማህበራዊ ችግር ተጋልጠዋል፣ በአካል ጉዳት በተለያየ መንገድ። ከዛ በመለስ እነሱ ውስጥ መስራት የሚችሉ ዜጎችን ደግሞ ለይተን የማሸጋገር ወደ ስራ የማስገባት ስራ ሰርተናል። በቅርብ ጊዜ ሚዲያ ላይ ታችሁ ከሆነ በተወሰኑ የምገባ ማዕከል ላይ ለአንድ አመት ተኩል ሲመገቡ የነበሩ ለ316 የሚሆኑ ሴቶችን እና ወጣት ልጆች እዛ ውስጥ ያገኘናቸውን አሰልጥነን ትንሽ መስሪያ ቦታና መስራት የሚችሉ የስራ ዘርፍ ለይተን ወደ ስራ አስገብተናቸዋል። በህብረት ስራ ማህበር የሚቀርበው ምርትም በተመሳሳይ ትልቅ ድጎማ ትልቅ የመንግስት ድጎማ ያለበት ነው። በህብረት ስራ ማህበራታችን ላይ በዝርዝር ቀርቧል። ደግሞም ጠንከር ያለ ሪፎርም ወስደናል። የማይነካ አካባቢ ነበረ። ህብረት ስራ ሲነካ ጩኸቱ በጣም ከፍተኛ ነው። ወደ ታች በተለይ ወደ ሸማቾች አካባቢ ማለት ነው። የህዝብ ሳይሆን እዛ ተመርጠው የሚመሩ ሰዎች ንብረት እስከሚመስል ድረስ የመብት ጥያቄ ጭምር አድርገው ነው በጣም የቆየ ያልተጠየቀ የማይነካ ከመሆኑ የተነሳ እሱን መነካካት፣ በነካካን ሰሞን ጩኸቱን ሰምታችኋል። ያንን ግን ተሻግረነዋል። አሁን እንዳላችሁት ኦዲት ማድረግ ማጥራት፣ ሁሉም ወደ ተመሳሳይ ደረጃ መጥተዋል። ወይ በለጠፉት ዋጋ ይሸጣሉ፣ ወይ ለምንድን ነው ከለጠፉት ውጭ የሚሸጡት የሚለውን ክፍት አድርገን ልባችን እና አእምሯችንን የቱ ጋ ነው የሚለውን ዝርዝር መረጃ ወስደን እየፈተሽን ማስተካከል ይገባል። ከዛ ውጪ በድጎማ ነው ምርት የሚቀርበው የአብዛኛው ሀብትም እንደሆነ ታሳቢ ተደርጎ መመራት ይኖርበታል። በትራንስፖርት በአመት ከሶስት ቢሊዮን በላይ እየደጎምን ነው። በተለይ ቀላል ባቡር ወደ አዲስ አበባ ከመጣ በኋላ ወጪው ቀላል እንዳይመስላቸው። በእነኚህ የከተማ አውቶቡሶች የምንሰጠው አገልግሎት ክፍያ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 ለማንኛውም እዛም የሚሰጠው ድጎማ ቀላል አይደለም። ጤና መድን ላይ ጥያቄ ተነስቷል። ነገር ግን ጤና መድን አዲስ አበባ ከተማ አስተዳደር ወደ አንድ ቢሊየን ዜጎችን ድጎማ የሚሰጥበት አገልግሎት ነው፣ አንዱ አገልግሎት ነው ማለት ነው። መድኃኒት እዛም እዚህ እጥረት አጋጥሞ ሊሆን ይችላል። በጤና መድን ለሚገለገሉት ብቻ አይደለም። ሀገራችን ውስጥ የመድኃኒት እጥረቶች ያጋጥሙናል እንደምናውቀው። አሉ ለሁሉም መድኃኒት ለሚፈልጉ አካላት የሚያጋጥመው እጥረት ካልሆነ በስተቀረ በጀት መድበን ቅድሚያ ተሰጥቷቸው እየተገለገሉ እንዳሉ ፋርማሲዎችም፣ ይሄ ግዴታ ተጥሎባቸዋል የከተማ ፋርማሲዎች ማለት ነው። የተለየ ሁኔታ የታየበት ቦታ ካለ ደግሞ መረጃውን ወስደን አጥርተን ምላሽ የምንሰጥ ነው የሚሆነው። በጤና መድን በኩል ወደ አንድ ቢሊዮን አካባቢ ነው የምንደጉመው። የመኖሪያ ቤት አሁን በዚህ በዚህ ዘጠኝ ወር ብቻ አምስት ሺ ስድስት መቶ መኖሪያ ቤቶችን ገንብተን ነህ ቤት ለወዳደቀባቸው ላረጀባቸው ቤት ጠይቀው ለረዥም ጊዜ ከተማው ላይ ሲጠብቁ ለነበሩ ሰዎች መስጠት ችለናል። ይህ ማለት በኮሪደር ልማት ለተነሱት አይደለም። በኮሪደር ልማት ለተነሱት ዘጠኝ ሺ ሰባት መቶ ቤቶችን ነው ያቀረብነው። ምንም ቤት ላልነበራቸው በጥገኝነት በደባልነት ቆጥ የመሳሰሉትን ሰርተው የቀበሌ ፓርስል ውስጥ አንዳንድ ነገሮችን ለጣጥፈው ይኖሩ የነበሩ ወደ ሁለት ሺህ የሚሆኑ የከተማችን ነዋሪዎችም ራሳቸውን ችለው እንዲኖሩ በመጠለያ መልክ ሰርተን እነሱንም ጭምር መኖሪያ ስፍራ እንዲያገኙ ማድረግ ችለናል። ማብሰያ ያለው ንጹህ መጸዳጃ ያለው፣ አንድ ሰው እንደ ሰው በክብር የሚኖርበት ቤትና መጠለያ ማለት ነው። ከዛ ውጪ የምክር ቤት አባላት ያነሳችሁት ይሄ እንደተጠበቁ ሆኖ የመደብነው ይሄ ሁሉ ሀብት በትክክል ማህበረሰባችን ጋር እየደረሰ ነው ወይ እንዴት እየተገለገለ ነው የሚለው ከማንም በላይ ምስክሩ የከተማው ነዋሪ ነው። ከተማው ነዋሪ ነው። ጠቆም ጠቆም የተደረጉበትን አካባቢዎች እየፈተሽን እያስተካከልን፣ የግንዛቤና የመረጃ ችግር ከሆነ ደግሞ መረጃ እየሰጠን የምንሄድ ነው የሚሆነው።